መልከስከስ አምራኝ አማርኛ አይደል? ታዲያ ከወንዶች ጉዳይ ሳይወጣ መልከስከስ ይችላል። እንዳይችልም አስረግጦ ከነገረም በኋላ መልከስከስ ይችላል። መጀመሪያ ግን ስለ ወንዶች ጉዳይ ዝም ብሎ እኮ የተመራረም ነው። ስንት ነገር አለ እኮ። ምን ማለት ነው? እንዲህ በዋዛ ገና የምንከፋፈለው ንብረት አላረን። ይህን ነገር ግን ሰርጎ ገቦች ሳይገቡበት አይቀሩ። የአቢባ ሰርጎ ገባ። እኔ እኮ ችግር የለው ማስረጃውን ብቻ ያምጣና ያሳልባት። ቆንጆ ቆንጆ ሴቶች እየላኩ ትግሉን ሊያደናቅፉት ይሆናል። የአቢባ በጎች ጠርጥር። ግድ የለም። ጅኒ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ፋኖ እየመራ ነው። እኔ እሱም መች፣ እኔ እኮ የጠየኩት ስለ ጆከር ነው። ሄደሃል እዛ? ኦ ጆከር ረስቶታል፣ ማግባቱን፣ ረስቶታል፣ ማግባቱን ይርሳ። የወንዶች ጉዳይ አላቀውም፣ እኔ ምንም ነገር አልፈልግም አለ አይ የወንዶች ጉዳይ አለ እንዴ? ይሄ እዚህ ጋር መጣው። እነኚህ ይጦረጡራሉ። የዚህ አቢባ ልጆች ናቸው መሰለኝ። እባካችሁ ውጡልኝ፣ እኔ አልፈልጋችሁም። ምን አልፈልጋችሁም፣ ውጡ እኮ ብያለሁ። እኔ አልወዳችሁም። ከሱ ውጡልኝ ብያለሁ፣ አልፈልጋችሁም። የጠላት ወሬ ነው፣ የጠላት ወሬ ነው። ጆከር የወንዶች ጉዳይ አይመለከተኝም አይልም ግን ነው አላገባሁም ብሏል እራሱ። መጥቶ እኔ ወንዶችን ጉዳይ አልፈልጋችሁም። አሮጊት ጋር ጋጠጎት ይገባል። እንደዚህ ወደዚህ ወደዚህ፣ እንግዲህ ወደዚህ ወደዚህ፣ ማለት ራሱ ከፈለገ ጋብቻ ጋር ይመለከታል። እንዚህ በጀርባችን ማ ተሰማ። እንደዚህ አይነት ነገር ማድረግ አይቻልም። በጣም አበዛኸው። ነው አይደለም፣ እንደዛ ሳይሆን የገጠር ትላንትና ማግባት ተጽዕኖ ፈጥሯል ብለህ አስበሃል? ምንም እኔ እኮ ማግባቱን ያግባት ችግር የለውም። ማግባት ጥሩ ነው። ትዳር እንዴት ለእኛ ለወንዶች ጉዳይ ሳያሳውቀን እንዴት ትዳር ለፊጣል። አሁን ደግሞ ሴቶች ጋር ቁጭ ብሎ ና ሲባል ወንዶች ጉዳይን ትቻቸዋለሁ፣ ሰለቻችሁን ብሏል ብለው ኮሜንት ይጽፋሉ እዚህ ጋር ቸኮለ፣ ዝም በለው። አይ ጆካ ቸኩሏል። በነገራችን ላይ ቸኩሏል፣ ነገ ወሽመጡን በጥሳ ተልከዋል። ችግር የለም፣ ይመጣል። ወንዶች ጉዳይ መሲስት የሆነ ነገር በይ። እንደምንስ ከሆነ የሃቢባ በጎች እጃቸው አለበት። ቆንጆ ቆንጆ ሴት እየላኩ ትግዱን ሊያስጠልፉ እየሞከሩ ነው። እኔ እኮ በብዛት የሃቢባን አፍቅሯታል፣ ሃቢባን አፍቅሯታል፣ ወድሃታል ምናምን ሲሉት ዝም ይላል። እኔ እኮ ለምድ ነው ዝም የሚለው ነካ ለም እንዴ? አይ አለ እዛ ሳይሆን ይኸውልህ፣ ሰሞኑን እኔ ምን እያየሁ ነው? ባባዬ ቆንጆ ቆንጆ ሴቶች ቤት አይጠፋም። በጣም የሚያማመሩ ሴቶች ቤት አይጠፋም። እና እዛ ኮመንት ስር ደግሞ ማን አለ፣ አንተ ጆን ምን አስበህ ነው ሃቢባ እኮ በህልሙ እየሄደችበት እኮ ነው። እቺ እንሽላሊት ጣራ ላይ የምትሄደው ጥቁሯ ነገር ያቺ የምታቆሽሸው ታውቃታለህ? ምንድን ነው ስሟ? እንቃቅላ ነው ምንድን ነው ጥላት ነገር እንደዛ በህልሙ እኮ እንደዛ እየመሰለችው እኮ ነው። ምን አባቷ ነው ከሀቢባ ፍቅር ይዘዋል። እንደ ሰው እኮ ነው ከሰው ፍቅር የሚይዘው አይመስልም። እንደ ወንድማችን ጅኒ ውስጥዬ አንድ ጊዜ ማለት ምን አድርገህ ነው ነው በዚህ ደረጃ አላውቃችሁም ባባ እየጠራህ ነው ምናምን ሲሉት ይሄ የዛ የሚያለቅ ሰው ጓደኛ ምናምን ብሎ በዚህ ደረጃ ምሳሌ ሊያደርግ የቻለው ባባን አላውቀውም። የዚህ የሚያለቅ ሰው ጓደኛ ነው ወይ ምናምን አለ። ከዛ እንዴ ምንም በማስመልከት ነው እንደዚህ የምትለው ምናምን ስለው ከሀምሳ አራት ሺህ ሚሊዮን ተካፍያለሁ አላቃችሁም ሲጀመር እናንተ ምናምን ብሎ እኔንም ከዛ አባረረኝ። ማለት ምንም በማስመልከት ነው እንዴ መስዬ እህቴ የምሬ ነው፣ ጓል ሰገኔ ከዛ ተባረሬ እኮ ነው የመጣሁት። አዎ አይቼሻለሁ እኮ እዛ ነበርኩ፣ ነው የምቆየ ሰው እዛ ነበርኩ፣ ግን አሁን ተባረሬ አላቃቸውም። እና ማናቸው? የወንዶች ጉዳይ ሲጀመር ያ የሚያለቅሰው ንፍጣሙ የንፍጣሙ ጓደኛ እያለ ባባን ራሱ ይመስል ጥሩ። ያንን ዲጄ ጠብዬውን እራሱ እሱን ራሱ ጥሩልኝ። ሂዱ፣ ሼር አድርጉለት እሱ ራሱ ይንጣሱ ነው። እሱ ከሱ ጋር ከኔ ከሱ ጋር ይሄን ነገር የጀመርኩ ጊዜን አልቃሻ ጋር ጀምር ጀምርዴ ነው ዛሬ እንደዚህ የእሱ ጓደኛ እየተባልኩ ስም የሚነሳው ጥሩልኝ። እሱ ወራዳ ወራዳጆ ነው እሱ ለመናገር ግን የዛ የሚያለቅሰው የዛ የሚያለቅሰው ጓደኛ ልትባል አይገባም። ራሱን የቻለስም ቻለ ስም አይደለም ቻልኩ ምን ስለሆነ ኔ ደሞ ያለቅሰው ጓደኛ ምባል ባባ ደግሞ ቆፍጣና ነው ባባ እየጠራህ ነው መስዬ፣ ግን የምርስ ነው የምሬ ነው ጉጅን የምሬ ነው ጌታን እንትን ኮሜንተሮች ባባ እየጠራህ ነው ሲሉት፣ ማን ነው ባባ የሚያለቅሰው ጓደኛ ምናምን አለ። ለኛል ሲያለቅስ አይቶታል፣ እንትናን ላይቭ ላይ በዛ መሰለኝ ያ መሲ ተልካ ነው አትመን። ኦፍ ኮርስ ተባርሬ ነው ከዛ ተልኬ ነው ምንድን ነው ተልካ ነው የምትል ሲው እንዳለ፣ ኮሜንተተሮች መሲ ተልካ ነው ባባ። እኔ አሳልፌ እንደማል ሰጠት አውቃለ። አንቺ እዛ ቤት ፊት ብለሽ ነበር አይደል እንዴ? እኔ እዛ ምን አድርገንህ ነው ምናምን ብዬ አላቃቸው። የወንዶች ጉዳይን ጉዳይስ ሲል እንዴ፣ እነሱን ተዋቸው ሽኔና ታቀም ወይ እያልኩት ነበረ። ማናችሁ ሲጀመር? ማናችሁ ሲጀመር የወንዶች ጉዳይ ማናችሁ አለ። ምን ተልካ ነው? ምን ተልካ ነው እንዴ? ልትደፍኑ እንዴ? እኔ ከዛ ተባረረ የመጣው ሰው ነኝ። የግድ የለሽም። ወንድማችንም በቆንጆ ሴት ጠልፈውታል። ተልካ ነው፣ ሰላይ ነች። እንዳታብነ መሲ ተላክሽ እንዴ? አረ ነላላክ የተላኩ ከመሰለውም እኔ እሄዳለሁ፣ ችግር የለብኝም። ግን እኔ አሳልፊያ አስባለሁ። በአጭር ጊዜ እጅ ሰጣችሁ የወንዶች ጉዳይ እንን ያላችሁ ልጆች፣ ኖ እኔ እጅ አልሰጠውም። ጠይቀ አለው ምክንያቱም እንጂ እንደዚህ እጅ አልሰጠ አትመናቻ ላይዳት በአብ ሀምሳ አራት ሚሊዮን ብሩ ላይ ብኖር እኔ እዚህ ጋር ከአንተ ጋር መነካ ከእኔ አሳካኝ እባክህ፣ መኪናዬን እየሄድን ያው እንግዲህ ተካፍሏል፣ ጆከር ተካፍሏል፣ እያልኩ እኮ ነው። ተካፍሏል፣ ጆከር አይደለም። አሁን ይኸውልሽ፣ ሐቢባ የሐቢባ በጎች ይደሰታሉ። ቤት ከፍቶ ከበሮ ስለሚመጡ አሁን ይሄ ስለዚያ፣ እኔ ቆይ እስኪ እዚያ ልሂድና ያለውን ነገር እንትን ልበል፣ እድል ስጡ። አዎ እድል እንስጥ። አዎ እንዴት ነው ንገረን፣ ትመጣለህ ወይስ አትመጣም? ያለው ነገር እንዴት ነው፣ ንገረን እያሉ ነው። በሂድ ዲጄ ጃምዬ እንዲመጡ አዎ አሳውቁልን አሳውቁን፣ ችግር የለም። እስከዛ እንትን በልጆ እየጠንከር በለው አንተ ባባ አንድ ነገር ነገር እዛም እዚህ መጥቼ አይቻለሁ ሁለቱንም። እቺ መሲ አውቃ ልከዋት ነው እነሱ አንተን እንትን ሊሉን ልት የመጣችው ተባራ አይደለም። አውቃ ዝም ብላ ነው ዘንድ ላይ መጣችው እኔ እኮ ቅድም ልገባ ብዬ አልቻልኩኝም። አሁን እዛ እጄም ሰማው ምናምን አላማችን እያሳካን ነው ይላሉና እነሱ ልከዋት ነው ገባ። እኔም ምን እንደቀመሩ እኔ እንጃ። እኔ ከጀርባ ያለውን ነገር አላውቅም። እውነት ለመናገር ባባ እኔ አላውቅም። የሆነ ነገር ግን አለ። መሲን አሁን እኔ እንጃ፣ አይዶ ነው ምን እንዳሰበው። አይዶ ነው ማባባ። አሁን ቀጥስ ብለን መሲን ማስወራት አለብን። ሲስተምቀስ ብለን ባላወቀን አሁንም ሳወራ ደግሞ የሆነ ሰው ሂዶ እንዳያቃጥር፣ ዝም ላለው ግን ተጠራጠር። በጥርጣሬ ነው ማየት ያለብን። ግብ ነው እኔም ልሰልል፣ እዛ እጄ ሰልላለው ከዛም ሰላ ይመጣባል። እንደዚህ እየተጠነቀክ እሺ። አዲስ ነገር ስኖር ገባለሁ፣ አሳውቀ ነው። ግን አሁን ባባዬ ፕላን እንቀይስ፣ ባላወቀ ሆነን መሲል እናስወራታለን። ደግሞ እንዳታቃጥሩ ሄዳችሁ ለአባንተም ሁላችሁን ከወንዶች ጉዳይ መባረር አለባች። እኛ ከተባረርን ታዲያ አንዱን እናባረራለን እንጂ ሁላችንም ማን በትነው ሌላ ሰው እንጨምራለን እንጂ ያሳፍራል በጣም መክፈል ያለብንን ዋጋ ከፍለን የወንዶች ጉዳይን ድጋሚ እናቆመዋለን። አይናችን እያየ አይፈርስም፣ ሊፈርስም አይገባም። እንደ አንድ ከውጭ ሆኖ የወንዶች ጉዳይ ሰፖርት እንደሚያደርግ ሰው የፈለገውን ኃይል እንጨምራለን አይፈርስ። በገዛ እጃችን እኛ ሴቶችን ሲያወራ ችግር የለውም። አውራ ደግሞ ባንዲራ አስለብሰን ዲጄ ሙለርን ሁለተኛ ላላለቅስ ብላን አስምለህ ራስን እንደዛ ቁፍጥን እናስደርገው። ልጁን ከጨረስክ በኋላ አንተኛ በማናውቀው መስመር በዛ በኩል ሄደ። ደግሞ ከጀርባዬ አውርጄ አድርጌ ደግሞ ማውራት እናውጣ ከጀርባ የማደርግ እራሱ አንተ ምን አይነት ደግሞ በአንዴው፣ ደግሞ መጣላት ጥሩ አይደለም። ትንሽ ማገናዘብ አለብኝ፣ ላስተካክሉ ተቀመጥ፣ ችግር የለውም ግን ዲጄ ሙለር እንደዛ ሲያለቅስ አሁን እንደዚህ በአንዴው ከዚህ ከጀርባይ ላይ ባወርድ ሰዎች ደስ ይላቸዋል። የኛም መበተን በጣም የሚያስደስታቸው በጣም ብዙ ሰዎች አሉ፣ በጣም የሚያስደስታቸው በጣም ብዙ ሰዎች አሉ እንዲሁ ከአናቴላ ካወረድኩ ደግሞ በጣም ደስተኛ የሚሆኑና እዛ ሄደው እዛ ሞዶልቸዋ ጋር ሄደው ወሬ የሚያቀባብሉ በጣም ብዙ ሰዎች ናቸው። ሞዶልቸዋ ብዙ ወሬ አቀባዮች አሉ። አዎ እንደዛ ነው። ስለዚህ በአንድ ከዚህ ከላይ ላይ አንስቼ እማ ጸባችንን አላጠነክረውም። ይቀመጥ መተ እውነተኛው እውነተኛውን ነገር ቁጭ ቁጭ አድርግተህ እኔ የወንዶች ጉዳይ አልፈልጋችሁም። ለምን ይሄ ነው እናንተ፣ በጣም ሰዎችን አንተ በሚሰማህ አይነት መልኩ በተረዳኸው መልኩ በተረዳኸው ነገር ተረጋጋ። እድል እንስጠው፣ አንቸኩልም። ጠጠልበል ውሃ ጠጠባ፣ እንዳትናደድ እናስወራለን። እና ታፕታፕ ኮፒ ሊንክ አድርጎ ዲጄ ሙለርን ጥሩት፣ ሶልም ጥሩት። ሶል የሚባለውን ሰርጉ ላይ የነበረውን ሁሉንም ጥሯቸው። ብታአር እባካችሁ ጥሩት። ትናንትና እጅህን አውጣ እጅህን አታውጣ እያለ ሲያስምለው የነበረውን ማለት ነው። እጅህን አውጣ እጅ አታውጣ እየተባለ ሲያስምል የነበረውን ሰውዬ ጥሩት። ሰለሞን ተብዬ ሃፒ እንዴት ነው? እጅ እንዲህ ሲያወጣ የነበረው ወጥቻለሁ ብሏል? ማለት አልመጣም ማለባ። እነዚህ ሊያጣሉ ነው። ዝም በላቸው፣ ዝም በላቸው። አቃጣሪዎች። ይኸው ከሊፋ መጣ። ሌላኛው የጅቦ ወንድም ከሊፋ ምናምን። የጅቦ ወንድሞች ናቸው። ታያቸው። እውነት ጆከር ከወንዶች ጉዳይ ወጣ አለ። ማን ዶክተር ጎንበስ አለ። አንተን የምትታመነው አንተን ጥሩ ተላላኪያችን ዶክተር ጎንበስ አለ ብትኖርማ ይህ ስንት ኮሜንት ጽፈን ነበር። ታብታብ አድርጎ ኮፕሪንግ ከነው አላቀው አለ እኔ ነው አላቀህም አለ። ካደኝ ጆን ዛሬ እንጠብቃለን። ከአፉ ነው መስማት ያለብን። እውነት ሊበሬ አሁን እህቱ ነኝ ግን አልሰማውም። ያሳዝናል፣ ያሳፍራል። አላውቃቸው ዲጄ ጃምም ታማኝ መረጃ ሰጪ ነው። ጃም በትክክል አጣርተ ንገረን። እኔ የፈለገ ነገር ቢሆን እታገላታለሁ እንጂ